እኔ ከዚህ በኋላ የምፈልገው ሁልጊዜም እንደምትወዳ ታውቃለሁ እመቤታችን። ግን ከዛሬው ስብከት በኋላ የምፈልገው በትክክል እመቤታችን ቅርባችሁ እንድትሆን እንደሆነች እንድታስቡ ግን እፈልጋለሁ። በቃ እንደምትሰማችሁ አጠገባችሁ እመቤታችን እንደዚህ ያድርጊልኝ እሺ ብላችሁ እናታችን እማማ እንዲያድርጊልኝ እሺ እንደምንል እናታችን እርግጠኛ እንደምንሆን እርግጠኛ እንድትሆኑ እፈልጋለሁ። እመቤታችን በጣም በጣም ችግሮቻችን ትመለከታለች፣ ድካም ትረዳለች። እናታችን ናት። እንዴት እንደሆነም እነግራችኋለሁ። ስለዚህ እንዲህ አድርጋ ሰው ማስደሰት የምታውቅ እመቤታችን ደስታ በጆሮዋ ከገባ በኋላ ወደ ኤልሳቤጥ ሄደች፣ ኤልሳቤጥን አስደሰተች፣ ጽንስ አስደሰተች። ከዚያ በኋላ ኤልሳቤጥ ደግሞ ምስጋና ጀመረች። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? የጌታዬ እናት የሰላምታንችን ድምፅ በሰማው ጊዜ ጽንሱ በማሕፀኔ ውስጥ ዘሏልና ከእግዚአብሔር ተልከው የነገሩሽን እንደሚሆን የምታመኝ አንቺ ብጽይት ነሽ ብላ ተናገረች። ኤልሳቤጥ ሃይማኖት ተናግራለች። የጌታዬ እናት ብላ እመቤታችን ወላዲት አምላክ መሆኗን መስክራለች። በትክክል ወላዲት አምላክ ቲኦቶኮስ አምላክን የወለደች እንደሆነች መስክራላታለች። በዚህ ውስጥ ምስጋና የሚገባት እንደሆነችም መስክራለች። እመቤታችን የደስታ ምንጭ መሆኗንም መስክራለች። ቃልሽን የሰላምታሽን ድምፅ በሰማው ጊዜ ጽንሱ በማሕፀኔ በደስታ ዘሏል ብላ እመቤታችን የደስታ ምንጭ መሆኗን ገልጻልናለች። ምስጋና እንደሚገባት ገለጠች። የአምላክ እናት መሆኗን ገለጠች። የደስታ ምንጭ መሆኗን ገለጠች። የዚህ ጊዜ እመቤታችን ይሄንን ስትሰማ ምን እንዳደረገች ታውቃላችሁ? ይኸው እዚህ ውስጥ ትህትናዋን ተመልከቱ። እመቤታችን ለጸሎት ያላትን ፍቅር ተመልከቱ። አንቺ ብፅት ነሽ የአምላክ እናት ነሽ ተብላ ስትነገር ምስጋናው ወደ ውስጧ አልገባም። ፈጣሪዋን ያመሰገነችው ታብዮ ነፍሴ ኤልሳቤት ድንግል ማርያም ሆይ አንቺ ልዕልት ነሽ፣ ወደኔ ልትመጪ አይገባም። ማለት ልዕልት ነሽ ማለት ነው። ብጽሕት ነሽ፣ ንዕድ ክብርት ነሽ፣ እውነተኛ ማንነት ያለሽ ነሽ፣ የማንነት መጨረሻ ያልሺው አንቺ ነሽ፣ ከሰው ዘር አምላክን የወለድሽ ነሽ ስትላት ይህን ሁሉ ምስጋና መደሰን ትንታ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴ በመድኒቴ በእግዚአብሔር ደስ ይላታል። በዚህ ምስጋና ሳይሆን የምትደሰተው ምስጋና እንደማትፈልግ ነገረችን። እምትደሰተው በመድኃኒቴ በእግዚአብሔር ነው ብላ ተናገረች። አበዮ ነፍሴ ለእግዚአብሔር ለጸሎት ያላትን ፍቅር ተመልከቶ እና አንደኛ ምስጋናን አልከለከለችም።